አንተ በዚህ ሀገር ቤቶች አያሌው እንዴት አደራችሁ? የኔ አስማረ ነኝ እ ደህናችሁን አደራችሁ። ያር መስጊድ እንደምን አደርክ? ሰላም ነህ ወይ? ሲያር መስጊድ እንዴት ነህ? እንደምን አደራችሁ? ደህና ነኝ። ናስቲ እ ወደ ቤት እቶም ናረጋለሁ። ቤት አይደል ይመጣ ቤት ነው የመጣው ነው

ነፍስ ነው የሚጣፉ። እንደው ቀጠጣቸውን ሳያቸው ሁሉም አምረዋል። ያም እንደምታውቀው ምን ሜና ከይሲ ነው፣ ሰይጣን ነው። ይህም ደግሞ እንዲሁ ነው። ምን ገምጬ እንዲሁ ምን ሜና እንዲሁ ሲነግሩት ማይሰማ እንዲሁ መቼ ይሰማል? ብለው ተው ብለው ሁላ እንዳለ ገላመጠኝ እኳ። አሁን ተው ሁለቱም እኮ ነው፣ አንድ እዚህ ያኛው፣ አንድ እዚህ ይህኛው እኮ ነው እኔን የሚገላምጡ። ተው ዳምጠው ስለው አይሰማኝ። ያኛው መች ማብረሃ ብርሃል ብሎ እኮ ጠምዶ ይዞኛል። ጭራሽ መቼም ሰው ሲበሽቀው ሲነደው ወደ አንዱ ወገንህ ነው የሚመስለው። ለአበራችሁ ስትወልዱ ስትገቡ ሌላ ነገር መስሎት ነው። እና ነገ ከበራችንን ከምን መጥ አይ ተምንል እንዲው ጎረቤቱ ወጉን ባክን እንዲው ሁለቶች የሚቀርቡናል ና ሰው ሰባስበን እንዲህ ነው እንዲህ ነው ብለን ባክን እንዲው እንዲው አንተ እንዲው ጎታ ለማይሞላ ያውም ለማይረባህል ለአንድ ትልም መሬት ዝም ብሎ ነው። ያም ነገረኛ ነው፣ ነገር ይጭራል፣ ይህም አይሰማም። ተደፈርሁኝ ብሎ ሪምቧ ይላል። እኔ ላስታርቅ በመሀል ብገባ የለን ይልሁላ እንደገና እንደ ሌላ ነገር ጠምዶ ምናንተን ብቻ እኔንም ጭምር ነው እንጂ እኔንም ጭምር ምን ቁም ስቅዴን የሚያሳዩኝ እንዲያው እናንተ። እኔማ ሆኖ እኮ እንዲሁ በሀገሩ ላይ ሰው የለበትም ብለው ነው

ትልቅ የማደገ ብቻ ነፍስ ጠፍቶ ነው። ፈጣሪ አዘን እና ዛሬ ወርጊ ስለሆነ ባል ስለሆነ ሁሉም በቤቱ ነው ባክን ነገሩ አሁን አንድ ዚህን አንድ ዚህን መልመኑ ነው እንዴ ስልክ ያለኝ እሹ ነው የሚሉ ተሆኑና ቢታረቁልን ቢተረቁልን ሰላም ቢፈጥሩልን ሸጋ ነበር። ምን ያለ ምን ነገር እንዴ ነው? ምን ነገሩን እኮ ትክ ብለናል። ይዘው ብለን እኮ ነው። ዛሬ እንዴ ሞት ሽረት ነው። አንድ ያ ይሆነው ነገር ይሁን እንዴ ኋላ ከመጠጠት ይሻለናል። ዛሬ እንዴ ነው ምን እንዴት ነው እንዲህ ያህል ነገር እየተፈጠረ አንተ ነው በመንደራችን ላይ? እኛ ራሳችን እኮ በሰላም ወጥን መግባት አልቻልንም እኮ በእነሱ የተነሳ እኛ ደራ፣ እኔ ሰቀቀን ገባው እኮ በተጮህ ቁጥር እነሱ ናቸው እያልኩኝ፣ አንድ ነገር አረጋው እያልኩኝ እና ባከን እንጂ አንተ ትሻላለህ መቼም ብዬ ነው። ስማው፣ ስማው አያስፈልግም። መቼም ታውቀዋለህ የዚህ መንደር ሰው፣ አንድ ጫፍ ተያዘ ወሬ ማዳነቅ ስራው ነው ማዳቃት ስራው ነው። ወራ ተጫረሱ፣ ተጫዋ ደግሞ ለዚያኛውም ነገር እየወሰዱ ያስይዙታል ነው የምልህ እኮ ለዚያ አረጋ

አዎ፣ ይሆናል። መች እሷ አንቺ ጎረቤት መቀሳቢያ እና ምንድን ነው ይሆን አለ።

ይኸው እንጂ እንዲያው ለየነ ይኸውልሽ ይሄ ማነው ዳምጠው የሚሉት ነው የምልሽ። አሁን ተሆነ አምሯል አምሯል ነው የምልሽ። እና በዚህ ሁኔታው ተሆነ ሆዱ ለላትቶ እሱ ነው ነገር እየዘነቆ ለሌላው ውስጥ ያስገባኝ። አሁን ይሄ ሰውዬ ነው። አንተም እንኳን እዚህ ኧረ፣ ተረፈ ግን አንተ ነህ አሉ አፍጥጥህ ዐይነት እኔ አትርፋ አይቼ እግዚሀር እንደው በደህናው ጊዜ በደህናው ሰዓት እዚህ አድርሶኝ፣ ይኸውልሽ ገላግእደነው ሀንም ገፋፍችሰ አረሻሆ እንዳይጥሩህ አንተዬ፣ አሁንም እርቅ ታላችሁ እርቅ

ሰዋቸው የም ሆነ እንዲሰሩን አይደለም፣ እንዲጠረጥሩን። ኧረ ደንብ፣ ኧረ በለው፣ ኧረ በለው። አረጋ፣ መቼም ታውቋለህ እኔ ጋር ያለውን ነገር

ኧረ ምን ችግር ምን ችግር ደግሞ ምን ከእህት የመጣ ችግር? እንደምን ነህ ደህና ነህ ሰላም ነህ? ደህና እንደውም እኮ ወደ አንተ ደጅ ነበር የምመጣ፣ ደህና እዚህ አገኘሁት እያልኩኝ። ወደ እኔ ደጅ ነው እ ምን በደህና በደህና ነው። እንደው ያንን ነገር እንደው ምን አለ አንድ ደረጃ ላይ ብንደርስ ምን አለበት ብዬሽ። የቱን ነገር ነው? ኧረ እኔ ዳምጣውን እና ያንተን ነው የምልህ እኔ እሱ ጋር ምን ነገር አለ ብለህ ነው አስማረህ? ነገርማ አለ እንጂ፣ ነገርማ አለ እንጂ። ተው እንጂ ይሄን ነገርማ እንደዋዛ እንድታየው አልፈልግም። ዋ እንዴት ነው አረጋ፣ አይተ ሀይል የሰራው ስራ ሳያንሰው ዱላ ሲሰነዝርብኝ፣ ልሀጩን ሲዘረጋብኝ። እንዲሁ ዳምጣው እኮ እንዲዋት የዋህ እኮ ነው። ቸር እኮ ነው። የዋህ እኮ ነው። አዲያ የዋህነቱን ከኔ ዘንድ መች አገኘሁት? ክፉ ነው የሆነብኝ። ለኔስ ለኔ መጥፎ ነው ዳምጠው። ተው አንተ ማንተ አንተም እኮ የሰራኸው ስራ እኮ ጥሩ አይደለም እኮ ምኑን ሰርቼ ነው አስማሬ? ምን ያጠፋው ጥፋት እንዳለ ሆኖ ለእኛ ለሽማግሌ ሆይ እንዲ እንዲያርጉልኝ መሬቴን ድንበሬን እንዲያርጎኛል ብትል ኑሮኛ መፍትሄ አላበጅ ብለን ነው ተምዘግዝግህ ደጅ ድረስ ምሽቱን እንዲያርግ አስደንብረህ ስሙ እኮ ይከፋል ምላርግ ሲበሰጨኝ ሲነዳ የምላርግ ብለህ ነው ዋስ ማለት አሁንም ቶ እንዲ ነው እንዲ ነው ብዬ ባለፈ ነገር አንተን እንትን ማለት አልፈልግ ም ባክህን አሁንም ቢሆን የዛንን መሬት ነገር ባክህን እንትን እንበል ና ይታይ በሽማግሌ ይታይ። የሁለታችን ጉዳይ በሽማግሌ ምን ግድ እኛ ወላ አስማረ፣ ምንም ግድ የለኝም እኮ አሁን ሽማግሌ ምን የሚባለው ነገር፣ እንደ ፈለጋችሁ አድርጉት። እንዲያው ብቻ መሬቱን በነበረበት አድርጎ ይመልስልኝ ነው። እሱ ጋር ሌላ ንግግር የለኝም እኮ። መሬቱን የማይመልስልህ እኮ ነው ምን አራ እና፣ ወይ እንዲያውም ነው ምልህ፣ ይውልህ አረጋ እኔ በሽማግሌ ይታይና ነገ ማልዳህደን እንየውና፣ ውነት ይህን ነገር አርጎተ ሆነ፣ ይኸውልህ መሬትህን ማንም አይከላም፣ ግን የበደለበትን የደፈረበትን የደፈሬታውን ያን ያረሰውን ሁለት ሽናም ሆነ አራት ሽና ያንን ማሽላው ወደ አንተ እንዲጣጣ ያደርጋል። እኔ አሁን በእሱ እንትን ምለው ነገር የለኝም፣ ብቻ መሬቴን ይመልስ፣ ሌላ ነገር የለም ከሱ ጋር። ይሄ ሁሉም ይሆን እኮ በሽማግሌ ሲታይ ነው። እንዴት ነው እና ይኸውልህ፣ ነገ ማልዳ እመጣለሁኝ። እንዳላጣነሱ ወንድም አለ መኖሩን አለሁ። በል አዎ፣ ነገሩ በሽማግሌት አይከፋም። ስራውም እንግዲህ እየበዛ ስለሆነ እንትን እንዳትሉ። በል እሺ፣ በል ማልዳ እመጣለሁ። ወንድም አለ ዛሬስ እንዴት ነው? ማሊሞት ነው እንዴት? በቀኝ ጎኑ ነው የተነሳ ያናገረኝ። ያንደበቱ መጣፈጥ ረጋብሎል። እንዴት ነው ዛሬስ ያወጋል ኧረ፣ ይህ ሰው እናንተ ዛሬ ልብ ገዝቷል! ራ እዚህ ታለፋኛ አለ ብዬ ነበር

ሰላም ነው? ሰላም ነው። ውድህ ሰላም ነው። እዚያ አስማራ ጋር አሁን ስንማከር ቆይተን። ምኑ ነው የምትማክሩ ደግሞ? እሱ ጋር እናስታርቃችሁ ብለን እዚያ ታጋ እሱ ጋር ዳምጠው ጋር ወገነህ ብሎ አንድጃፉን ከፍቶብኝ ይለባለፈው እያሌ አወደኝምና፣ አስማረን እዚህ አዳልሁት አንተ ዘንዳ ደሞ። ተውማ ዝም ብለህማ ነገሩ እንዳልሆነ ነው ነውላ። አንተ እኮና እሱማ ነው ነገሩ ማ ተበላሽቷል። እዚያ ድብድብ ደረጃ እንደ እንደደረሳችሁማ ሰምቻለሁኝ። አስማረ ተቀይሯል ነው ምላ። ተቀይሯል ጭጡን ገጥሟል። ወደዚያ ወደ እንተና ሁኗል። ተውማ ዝም ብለህ አንተ ያላየው ያልሰማው ጉዳይ አለ። ምንድነው ደግሞ እሱንም ያስተርቀኝ ሲጀመር አልታረቅም በእሱም ማለት ያስተርቀኝ ነው ምን ምን አንድ ላይ ሆኖ አሁን ትናንትና አንድ ላይ ሆኖ ማን አስማር አስማር ተዚያ አውሬ ጋር አስማረ እባል እኮ። ተው ዝም ብለህ። እኔ ደግሞ ሰው አለ ብዬ የመንደሩ አስታራቂ ነው እያልኩኝ ደና ሰው ነው ያለን እያልኩኝ እንትን እላለሁ። እንዴት አስማረ አንተን ሊያስታርቅ ሰላም ሊያወርዳ? የሌው ተፋጁ እያለ መከራውን ሚያይ የሚነሳ የሚወድቅ እሱ ነው። ሰላም ተምላሴ ተምላሴ እንዳይቀርብሉ ነው። ተምላሴ እንዳይቀርብሉ ነው። እንጂ ደግሞ ሰው ነው ስላላየነው ነው እንጂ አንተ ትብስ ነበር። እንደው ባይኔ በህብረቱ ባይኔ በህብረቱ ነው እንጂ ያዩዋቸው ሁለቱ ወንድሜ፣ እያሽካኩ መንደር ላይ መንደር ይሰማል ሳቃቸው። አብረው ነው ደግሞ። አላውቅም፣ ወግ ወጋ አላውቅም፣ የማስታረቅ ወጋን አላውቅም። እንዲያ ነው ወጉ

ሁሌን የማደጀድ ያለው ብዬ አገኘው አገኘው አገኘው። እኔ አያለሁ ጋሁት ደህና። አንተ ቆይ እስቲ አንተን ላወጋ ኃይል የመጣሁት ነው። ኧረ ተው ዳምጠው ተው ተው ተው፣ እንዲህ ይሻላል። ምን ሆኖ ነው አንተ ዳምጠው? አሻፈረኝ አለ አልታረቅም ብሎ ነው። እህ ማለት ጉዱ ሌላ ነው። ምን የፈለገው ጉድ ቢኖር ተዚህ የበለጠ አለ ወይ? እንዴት ሰው አንተ አንተና ክብር ወደቅድቀ መሄድ ነወር አይለም አንተ እንዲሁ ይህ ሰው ደግሞ ይህ ነበር እንጂ የፈራሁት። ደግሞ ይህ እንዲህ ሆናል ብዬ አስቤው ነው አንተ እሱ ማ ሊያገምጥ ይችላል ሊከፈው ይችላል ግን እንዴት ነው እንዲሚያደርገው? እንዴት ነው ነው እኔ እኮ አሁን አልገባኝ። አይደለም በዚህ አይደለም በሌላ ነው ደግሞ ትናንትና ታረጋ ጋር ተገዳይታችሁ ነበር አንተ ጋር

እኔ ነኝ። አንተ ተዚያ አውሬ ጋራ ብሬ ወዳጅነት ምፈጥር እንዲያዋሱ ነው ይኸውልህ አብሮ አብራችሁ ሲያይህ ጊዜ እሱና ጠርጥሮ ነው አብሮት ሆኗል ብሎ ጠርጥሮ ይኸውልህ፣ አግምጦ ያለው ነው። አሁን ሲያየህ እንደምና ተንገፍግፎ ይሄ እንዴት አንድ ይሄን ነገር ያደርጋል ብሎ እንዴት ያስባል እሱ። ተው ተው አግምጦ ያለው ነው። ደግሞ ልትደሞጥ ባይሆን እያወቅህ እናስታርቅ ባልኩኝ እኔ በወጣሁ በወረድኩኝ፣ ይሄንን ማለት የሚገባው ሆኖ ነው። እሱ አሁን እንዲህ አልሆትን፣ እኔም አንተን ሊያስማማ ነው እንደዚህ እንደዚህ ብለው እሱ ያስታርቀኝም ወዲያ ማለት ነው ሲልኝ ቆየ። ችግር የለውም ነገር ገብቶት ነው አነገኝ እንትን በየቀሳርጌ እንደው እናንተ ለዘብ እንዲል አደረገዋለሁ ደግሞ ብሎ ብሎ በእጅ አዙር በእኔ በቤቴ እንዳ አቶ ያንዴ ደብ ያንዴ ዛሬ አልኩኝ። ያኛው ግን ያማ እንዴት ነግሬው ነው ምልህ? እኮ ስመክረው ስቆጣው ጊዜ አለ። እኔ ምን ምን ይገደኛል? በሽማግሌ የታይታላችሁ፣ ነገ ማልዳ መጣለሁ ስለው በልጠብቃለሁ። ምን ምን ወደ ደጃችን ነገ ያልፍለታ አይላ ጥፋተኛው ምን